ቡዬ ዛሬ ለአድናቂዎቻቸው ለፋሚሊዎቻቸው እንግዲህ ደስታቸው ሲገልጹ፣ ሀይሚዬ ምናለች በቲክቶክ ስቶሪዋ እና በኢንስታግራም ስቶሪዋ ቤተሰቦቼ በቃ ቃል የለኝም ለእናንተ ብላለች። በምንም ቃል ልገልጻችሁ አልችልም በቃ እወዳችኋለሁ ለማለት ነው እንግዲህ ሀይሚዬ። እንግዲህ ቡቡዬ ደግሞ እናመሰግናለሁ አመሰግናለሁ የእኛ ውድ ቤተሰቦች ብሏል። ብሩኪም ዛሬ ሁለቱም ተደስተው ደስታቸውን አቅርበዋል። ቤተሰቦቼ በቃ ቃል የለኝም ለእናንተ ምክንያቱም፣ ይህን ያለችበት ምክንያት እናንተን የምገልጽበት በቃ ቃላት ያጥረኛል፣ ቃላት የለኝም፣ በጣም ነው እምወዳችሁ ለማለት ነው እንግዲህ ሃይሚ ይህንን ቃላት እየተጠቀመችው ቡቡዬም አመሰግናአለሁ የእኛ ውድ ቤተሰቦች ብለዋል። አመስግን ይጨመርልሃል የሚባል ነገር አለ። ና እንዴዛ ነው። ሰላም እንዴት ናችሁ? አይናለም ነኝ። እንዴት ቆያችሁ አለውላችሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ አሁንም በአዲስ መጥቼላችኋለሁ። እንግዲህ ዛሬ አዲስ ነገር እንዳለ በስቶሪያቸውም ላይ እያሳወቁን ይገኛሉ ማለት ነው። እንግዲህ እውነትም አላዲስ ነገር ዛሬ ደግሞ እናመሰግናለን እንደዚህ አይነት ነገር ሳይ ወደ እናንተ ሸራረኳው መመስገን አለባቸው የጨረቃ ፋሚሊዎች ማ በእውነቱ የምር እንዲህ መመስገን አለባቸው መመስገን አለባቸው በጣም እውነት ለመናገር ይለያሉ የእውነት በጣም ነው የሚለዩትና እኔ እንጃ ምን ልበላችሁ ብቻ በጣም ደስ ይላል የእውነት ዛሬ የዛሬውን ቪዲዮ ሁሉም ሰው በጉጉት ይጠብቀዋል። እና እንግዲህ ሃይሚና ቡቡዬ ቤተሰቦች የበቃ በቃ ቃል የለኝም ለእናንተ ማለት በአጭሩ ማለት ነው። ስለ እናንተ አውርቻም አልጠግብም እናንተን አመስግኝም አልጠግብም። በቃ በአጭሩ ቃል የለኝም ለእናንተ ብላለች። አያችሁ ይሄ ነው እንግዲህ እሱም ደግሞ አመሰግናለሁ የእኔ ውድ ቤተሰቦች የእኛ ውድ ቤተሰቦች ዋው ዋው ዋው ዋው! ባልና ሚስት ከአንድ ዛፍ ይቆረጣል፣ ባልና ሚስት ከአንድ ወዝ ይንቀዳል ተብሏል። ለምስጋና የቆማችሁ እንቁዎች እግዚአብሔር ይጠብቃችሁ። በእውነት በጣም ደስ ትላላችሁ፣ ቃል የለኝም እና በጣም ደስ የሚሉ ናቸው። በእውነት ለምስጋና የቆሙ ናቸው። ና ስታመሰግኑ ፈጣሪ ደግሞ ይጨምርላችኋል ማለት ነው፣ ይጨምርላችኋል ማለት ነው። አያችሁ አይደለም ምን ልበል እኔ ደስ ብሎኛል ብቻ ዛሬ እና ይሄንን ደግሞ ሳይ የበለጠ ምስጋናቸውን ሲያቀርቡ ሳይ በጣም ነው ደስ ያለኝና፣ እግዚአብሔር ይጠብቃችሁ። ትለያላችሁ። በአጠቃላይ ሃይሚና ወራዬ ያስደስታል ማለት ነው። ለምስጋና ስትቆሙ ፈጣሪ ደግሞ ለእናንተ የመለጠ ከፍ ነገር ያረግላችኋል ብዬ ነው የማስበውና ደስ ብሎናል እላለሁ። እኛም በእናንተ ደስ ብሎናል እንግዲህ ይሄ ነው መልእክታችሁ፣ የሀይምና የቡራዬ ዛሬ ማንም ሰው እንዳይቀር ብለዋል። እንዳትቀሩ፣ ይቀራችኋል። ማንም ሰው እንዳይቀር ግብዣ አለ እቤቴ። ማንም ሰው እንዳይቀር ግብዣ አለ እቤቴ፣ በቡራዬ ቤት ማንም እንዳይቀር ሰምታችኋል። ለማንኛውም ይሄ ለማለት ነው የመጣሁት። ቪዲዮ፣ አላሳዝንም። እወዳቸዋለሁ፣ አከብራቸዋለሁ። መልካም ቆይታ የሆንላችሁ፣ እስከዛ ሰላማችሁ ብዝት ይበል። እንግዲህ እነሱ እናመሰግናለን ብለዋል። እናንተም እናመሰግናለን የኛ ውዶች ብሏቸው።